አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋ አልሐምድሊላሂ ረቢል አለሚን። ዛሬ ደግሞ የጽዳት ውሎዬን ላሳያችሁ። እንግዲህ በቤተሰቦቼ ቤት ነኝ፣ እናቴ ቤት ማለት ነው። ቡፌው እንግዲህ እቃዎቹ ተጸድተው አያውቁም እስከ ዛሬ። አሁንም ላይ በራሴ ቤት ጉድ ጉድ ስል የእሷን ቤት ረስቸው ነበረ ና እንደምታዩት አቧራ ሁኗል። እሷም ያው ታውቃላችሁ የነጋዴ ነገር ቤት አትቀመጥም። ገበያ ለገበያ ነው ስትሮጥ የምትውለው ና ቤት ያሉ እቃዎች ቦፌ ውስጥ እንደምታዩት አዋራ ሆነዋል፣ ግድግዳ አዋራ ሆኗል። እና እሱም በጽዳት ሳጸዳ ነው የዋልኩት ማለት ነው ውዶችዬ። እንግዲህ አረብ ሀገር ብቻ አይደለም እንደዚህ የዱላ ብቃ ተወጥቶ የሚታጠበው ግድግዳ የሚወለወለው አረብ ሀገር ብቻ እንዳይመስላችሁ። እና እዚህ ጋር እንደምታዩኝ የቦፌውን እቃ በሙሉ አውጥቼዋለሁኝ። ለምን አቧራ ምናምን በጣም ሙልት ብሎበታል። እንደነገርኳችሁ ካጸዳሁ ትንሽ ቆየት ብያለሁኝ። ያው ላይ ወደ ራሴ ቤት ምናምን እንደዚህ ስሄድ ብዙም አልተመቸኝም ነበር። እና ቆየት ስላለ ቆሽሿል። እና እሱን ላጸዳዳ እንዳለ የቦፌውን እቃ ሁሉንም አውርጄ ላጣጥበው ነው እላቸዋለሁኝ። ውሃ ምናምን ውጭ ያዘገጃጅቻለሁኝ። እዚህ ጋር ሁለት የዋይፋይ ቀፎ አለኝ፣ ዋየር ለሱ ማለት ነው። እንደምታዩት ሁለቱም አይሰራም፣ ብስሚላ ኪሳራ ነው። አንደኛው ይሄ ቴሌ ውስጥ የገዛሁት ነው። ዜድ ቲኢ ለመግዛት ካሰባችሁ እንዳታስቡት፣ በጣም መጥፎ ዋይፋይ ነው። እች ደግሞ ከአረብ ሀገር ነበር ያመጣኋት ነጯን ዜን የምትልናት እሷም ኢትዮጵያ ውስጥ መታ አትሰራም። እና ካመጣችሁ ሀዋዊ በዚሁ አጋጣሚ ማለት ነው። እና እኔ እንደምታዩት ያው እንደዚህ መደርደሪያ ነው የሚያሞቀው ማለት ነው። እና ውዶችዬ ካመጣችሁ ሀዋዊ ብታመጡ በጣም አሪፍ ነው፣ ትጠቀማላችሁ። ኢትዮጵያ ከገዛችሁ እራሱ ኢትዮጵያ ውስጥ ሁናችሁ ዚሁ ቴሌ ከሆነ የምትገዙት ሀዋዊ ነው መግዛት ያለባችሁ። ባትሪው ሁሉም በጣም አሪፍ ነው። ይሄ ግን ዜድቲ የሚለው ግን በጣም የተበላሸ ምንም አይሰራላችሁም። የከገዛሁት ከገዛሁት ወደ ሶስት አመት ምናምን ይሆነኛል፣ ግን አመት ሙሉ ተቀምጠዋል። አራት አመት በላይ ይሆናል የተቀመጠው እና አይሰራም። ውዶች እዚህ ጋር እንደምታዩኝ እንግዲህ ሁሉንም አወጣጥቼ ጨርሻለሁኝ። ያው እንደምታዩት አቧራ ሆኗል። አቧራው ምክንያቱም የምመሰላችሁ መስኮቱ እንደዚህ ተከፍቶ ነው የሚውለው፣ እና በቃ ኢትዮጵያ ደግሞ እንደዚህ ዝናብ ትንሽ ቆም ካደረገ አቧራው በቃ በቤት የሚገባው ልክ ልክ እንደ ሳኡዲ ይበሉት። እንደምታዩት ይሄ በመስኮቱ ከውጭ በኩል ነው። ይሄ የኛ ግቢ ነው ማለት ነው። እንዲሁም ዛፎች ምናምን ስላሉ ብዙም ይገባል ብዬ አላስብም። ያው ትንሽ ከቆያችሁ ግን ሳታጸዱት ከረምረም ካላችሁ ግን ያው እንዳያችሁት በጣም አቧራ ይጠጣል ማለት ነው። እንደምታዩት ይሄ ውጩ አታክልት ይበዛበታል፣ የኛ ግቢው ማለት ነው። ደህና ነው፣ ይጋርደዋል አቧራውን። ግን ለዛውም እንደነገርኳችሁ ኳችሁ ቆይቻለሁኝ እኔ የተወሰነ እስከ ሁለት ወር አካባቢ ይሆነዋል ከተጸዳ መሰለኝ። እና አቧራው እንዳለ መስተዋቶቹ ላይ ምናምን እቃዎቹ ላይ በቃ ስለጠጣው፣ አሁን እቃው እንደዚህ ሁሉንም አውርጄ እንዳለ አጥባቸዋለሁኝ። ያው እንግዲህ ቤተሰብ አይመቻቸውም እንደነገርኳችሁ ሌላ ሴት ልጅ እህት እንደዚህ ቤት የሚያጸዳ ምናምን የለኝም። እና እንደምታዩት አቧራ ሆኗል። እዚህ ጋር የቁርአን ማስቀመጫ ነው ፣ ይሄ የረከቡት ማስቀመጫ ነው። ያው አውጥቼ አጽድቼ ቶሎ ነው የምመልሳቸው። ታችኛውን ማለት ነው፣ መሳቢያውንም እንደዛው። ይሄን ደግሞ እቃውን አንስቻለሁ አሁን ለመወልወል። በጣም እንትን ስለሚያስጠላ ዝም ብዬ እንትን እልና እስብና አጥበዋለሁኝ ማለት ነው። ልክ እንደ እቃው መስታወቱንም አጥበዋለሁኝ። ስለዚህ ሁሉንም አወርደዋለሁ እንዳያችሁት በቃ አቧራውን ተሸክሞታል ነው የምላችው። በቃ ትንሽ መስኮታችሁ እንደዚህ ክፍት ከሆነ ሳታጸዱት ከረም ካላችሁ፣ ያው የራሴ ቤት የራሳችሁ ቤት እዛው የምትኖሩበት ከሆነ ቶቶሎ ታጸዱት አላችሁ። ይሄ ግን ስትሄዱ ስትመጡ ስለሆነ የቤተሰብ ቤት ይቆሽሽባችኋል። ግን ግን ዋናው ነገር አለመርሳታችሁ ነው በቃ በተመቻችሁ ሰዓት እየሄዳችሁ የቤተሰቦቻችሁን ቤት ማጽዳት በተለይ ግድግዳው ላይ በጣም ነው አቧራ የሚይዘው። በኋላ ሳያችኋለሁ እኔ ሳጸዳ እና ጊዜ ካላችሁ። በእርግጥ ልጅ ጋር ምናም እንደዚህ አይመችም። አሁን እኔ በቃ ረፍት በሚሆን ሰዓት እንደዚህ መጥቼ የሆነ ነገር አግዛል መጥቼ ወይ ልብስ አጥባለሁኝ ወይ እንደዚህ ቤት አጸዳለሁኝ ምናምን እና አላህ ቤተሰቦቻችሁን አኑሮላችሁ ካመቻቸላችሁ ወላሂ ራሳችሁ ቤት ብትሆኑ ራሱ እንደዚህ በኢጃዛ እየመጣችሁ የቤተሰቦቻችሁን ቤት ብታጸዱ ምትንከባከቧቸው በጣም ትልቅ እድል ነው። ደስ የሚል ነገር ነው እና እንደምታዩት መስታወቱን አውጥቼ እንደዚህ በደንብ አጥበዋለሁኝ። መጀመሪያ እነዚህን ከላይ የማለብሳቸውን ከውስጥ የማነጥፋቸውን ነገሮች መስታወቱን መጀመሪያ ላይ ነው የምጨራርሰው፣ እንደዚህ አድርጌ አጣጥቤ ማለት ነው። እንዳያችሁት ጭቃ ነው፣ ዝናብ አዳሩን ዘንቦ ነው ያደረው። ፀሐይዋ ግን አሁን ወታለች። በጣም ነው የምታቃጥለው ፀሐይዋ እና መጀመሪያ መስታወቱ እንደዚህ አጣጥቤ እንዲደርቅልኝ ቶሎ አስቀምጠዋለሁኝ፣ ጨርቁንም የማነጥፈውን። ከዛ በመቀጠል የሚሆነው ስራ እንግዲህ ቃይን ማጣጠብ ነው። እንደምታዩት ሳሙና እየመታው ነው። ማለቅለቂያ ውሃ አዘጋጅቻለሁኝ። እዚህ ጋር ደግሞ የማሰጣበትን ቦታ አዘጋጅቻለሁኝ። ለምን ኬ እንዳዘርግቼ እንደዚህ ነው የማሰጣው እዚህ ጋ በቃማን አንጠፍተሻው ስለማይበቃው ብዙ ስለሆነ ቶሎ እንዲደርቅልኝ እንደዚህ በፀሐዩ ዘርሬ አስቀምጣለሁ ማለት ነው። እና እንደዚህ በባሊ እያለቀለኩ እያለቀለኩ ነው፣ በባሊ እየወሰድኩኝ እዛ ላይ እየደረደርኩኝ አሰጠዋለሁኝ ማለት ነው። ፀሐዩም በጣም ኃይለኛ ስለሆነ ብዙ ሰዓት አይፈልግም፣ ቶሎ ይደርቅልኛል። እዚህ ጋር እንደምታዩት እያጠብኩ ያለሁት ራሱ ፀሐይ ላይ ነው ያው በጣም ታቃጥላለች። እንደውም እንደዚህ ዝናብ ዘንቦ ዘንቦ የሚወጣው ፀሐይ በጣም ነው የሚያቃጥለው እና ያው እንደምታዩት እየጨራረስኩ ነው። የተወሰነች ችናት የቀረችኝ። ችን አለቅልቄ ያሰጣለሁም ከዛ ወደ ውልወል አገባለሁ ማለት ነው። ለም መጀመሪያ እቃው እንዲደርቅልኝ አጣጥቤ ነው ማሰጣው። ካሰጠው በኋላ ወደ መውልወል እገባለሁኝ። ሌላ ሌላው እንጨት ስለሆነ እንደምታዩት በደንብ አድርጌ ጨርቁን እያጠብኩኝ ከዛ እወለውልበታለሁ። እንጨትም ስለሆነ ሌላ የሚነፋ ነገር ምናምን እንደዚህ የለም። እንትን ነበረኝ፣ ይሄ የእንጨቱ መውለያ ከአረባ ጋር ይዤው መጥቼ፣ እንደዚህ ጣውላ ነገር ስትወለውሉ በጣም እንትን እንዲሆን፣ እንዲያንጸባርቅ የሚያደርገው እሱ ነበረኝ። አልቋል። ሌላ በካህ የለም። እዚህኛ ጋውርጌሳ ወደ ደሴ ምናምን ነው እንሻላ፣ ከሄድኩ አመጣለሁኝ። ግን አሁን ለጊዜው እንደዚህ አድርጌ አንዳንድ ጊዜ በነጭ ጋዝ ጨምርበታለሁኝ፣ እንዲያንጸባርቅ ማለት ነው። ይህ ደግሞ መወልወያው እንደምታዩት የሻንጣ እንደዚህ ተሸፍኖ የመጣበት ነበር። ከውጭ ስትመጣል አይደለ? እሱን ለመወልወያነት ዋው፣ ማሻላ ነው፣ በጣም አሪፍ ነው። እና እንደዚህ በእንደዚህ ውስጥ አቧራው ገብቶ እንደዚህ ነው የሚጠራቀመው። የሚገርማችሁ በዱላቡ እንትን ውስጥ፣ በዲዛይኖቹ ውስጥ ማለት ነው። እንደዚህ ይገባል ውስጥ ላይ። ለዛ እንደዚህ እያደረግኩኝ በጣቴ በደንብ ወለውላለሁኝ። እንዳለ አቧራ ተሸክሟል እና ይሄ ጨርቁ ለመወልወል በጣም በጣም አሪፍ ነው። ይሄንንም ዱላቡንም ሀታ እንትኑ ግድግዳውን ራሱ በዛው በእንደዚህ አይነቱ በሻንጣ በሚጠቀለልበት ጨርቅ በእሱ ነው መወለውለው። እንደምታዩት ውስጡ በዚህ እንደነገርኳች በተሰራለት ዲዛይን በቦፌው በዛ ውስጥ ነው አቧራ በአብዛኛው የሚይዘው። እና እነዚህ እነዚህን በደንብ አድርጌ ውሉ ላደርጋቸዋለሁኝ። በብዛት አቧራ የሚጠጣው ይሄ ነው። ከዛ እንደዚህ አድርጌ በደንብ ውስጡን እየገባሁኝ አጸደዋለሁኝ፣ እና ውለውለዋለሁኝ። እና ጽዳት አረብ ሀገር ብቻ አይደለም ያለ ውዶች፣ የኢትዮጵያም ድክም ልፍት ትላላችሁ፣ ግን በራስ ቤት መድከም በጣም በጣም ትልቅ ነገር ነው። ማን እንደ ራስ ቤት፣ ማን እንደ ቤተሰቦቻችሁ ቤት። አሁን የቤተሰቦችን ቤት ሳጸዳ በጣም ነው ደስ የሚል። ለምን እንደሆነ ታውቃላችሁ? እናቴ በቃ እንደዚህ ጽድት ልታድርጌ ምናምን ስጠብቃት፣ ሳታስበው በተለይ በቃ ፏሲል ቤቱ ዋው እንዴት ደስ እንደሚላት። ከዛ የእሷን ደስታ ሳይ ደግሞ እኔ በጣም ደስ ይለኛል። እና አሁን በድጋሚ ደግሞ ያን ከወለወልኩ በኋላ ሳሎኑ ያለውን ቦፌ እዚ ጋር እንደምታዩት ግድግዳው እንደነገርኳችሁ አቧራ ይዟል። እሱን በዚሄው ጨርቅ በውሃ ነክርና በደንብ አጥብና በንጹሕ ውሃ እያደረግኩኝ እንደዚህ በደንብ ድርቅ አድርጌ ማለት ነው። ለምን ረጠብ ካለ በደንብ እንትኑን ቀለሙን እንዳያነሳብኝ የውሃ ቀለም ስለሆነ የተቀባው፣ ቀስ እያደረኩኝ እንደዚህ አቧራ አቧራውን ብቻ አነሳዋለሁ። በደረቅ ጨርቅም ማድረግ ትችላላችሁ። ግን እኔ እንደዚህ ሳድርገው ይቀልኛል፣ አቧራውን እንትን ያነሳልኛል። እንደምታይ በጥግ ላይ ያለው እንዳለ አቧራ ነው። በቃ ይሄ ትንሿ ክላስ እንደዚህ የምንበላባት ቡና የምንጠጣባት ምናምን ስለሆነች መስኮት አላትና በቃ በዛም መስኮት ያለው ነው። አብዛሃኛው ድርግም የሚለው አሁን የመኝታ ክፍሉ እንዳለ ነው በደንብ አልቆሸሸም እንደዚህ አቧራ ምናምን ግድግዳው የለውም ለምን መስኮቱ ምን ጊዜም ዝግ ነው አይከፈትም ከተከፈተም አንዳንድ ጊዜ ነው ቢከፈትም መጋረጃ ይደረግበታል እና ክፍቱን አይውልም ሌላው ቤት ግን እንትኑ ክፍቱን ስለሚውል በቃ አቧራ ይሆናል እና እዚህ ጋር አሁን ግድግዳውን ወሉ ላይ ጨርሻለሁኝ የረገፈ ምናምን እንደዚህም ስለሚኖር ከዛ በኋላ ነው እንደገና መሬቱን የምጠርገው ከዛ ከጠረኩ በኋላ ደግሞ እንደዚህ በመወለያ ደግሞ እወለውላለሁኝ ማለት ነው፣ ጽድት አድርጌ ያው እንግዲህ ይችን ክላስ ከወለወልኩ በኋላ ጨረስኩኝ። ያን ፍራሾቹን ማነጣጠፍ ነው የሚቀረኝ። የተወሰነ ደረቅ ይበልና ማለት ነው የተወሰነ እንትን ስለሚኖረው እርጥበት ነገር ፍራሹን በኋላ አድርገዋለሁኝ። እንደምታዩት ግርግዳው ግን በጣም ምንም አቧራ የምትባል የለውም ጽድት ብሏል። እንደምታዩት ነው። እንደዚህ ከለሩ ትንሽ እንደዚህ የሚቀያየረው ብርሃናማ ቦታ ላይ እንደዚህ ወደዛ ወደዚህ ሲል የስልኩ ላይት እሱ ነው እንትኑ ከለሩን የሚቀያየረው። ወደ ላይ ከፍ ሳደርገው ወደ ብርሃኑ ምናም እንደዚህ ሳደርገው ከለሩ ይቀያየራል እላቸዋለሁኝ። እዚህ ጋ አሁን የምገኘው ደግሞ ሳሎን ላይ ነኝ። ሳሎኑን አሁን ሁሉንም ፍራሽ ምናም እንደዚህ ያነሳስቻለሁኝ። አሁን ግርግዳውን ማጽዳት ጀምራለሁኝ ማለት ነው። ሌላውን ነገር ጨራርሻለሁኝ፣ መስኮት ምናምን ሁሉንም ወደ ውዬ ያለሁኝ፣ የቀረኝ ግርግዳው ነው። ግርግዳውን እንደምታዩት ብዙም የለውም እንደዛኛው ክላስ ዚጋ ያለው በደንብ እንደዚህ አቧራ አልያዘም፣ የሳሎኑ ማለት ነው። ቢሆንም የተወሰነ ያለ ያለውን አቧራ በደንብ አጸደዋለሁኝ። እንደዚሁ ውሃ ትንሽ እንትን እያደረግኩኝ ላይ ማለት ነው። በደንብ ጥምዝዝ አድርጌ አድርቄ ነው የማደርገው። እንደነገርኳቸው የውሃ ቀለም ስለሆነ ይለቃል። ውሃ ከበዛበት የተወሰነ አቧራውን ብቻ ለማለቀቅ ያክል እንደዚህ አድርጌ በጨርቅ ወለውለዋለሁኝ ማለት ነው። የሚገርማችሁ ነገር በጣም ድክም ነው ያለኝ፣ ምክንያቱም ሁለት ስራም ነው የሆነብኝ። ለምን እየቀረጽኩም ባንድ እጄ እያጸዳሁም እንደዚህ ስለሆነብኝ እንደነገርኳቸው ቪሎግ ስሰራ ብዙ ጊዜ ሁለት ስራ ነው የሚሆንብኝ። ያው እንደምታውቁት እንግዲህ ካሜራማን የለኝም እና ካሜራማኖም እኔው ስለሆንኩኝ እንደምታዩት ዝብርቅርቅርቅ ያለ ነገር ነው በደንብ ስለማይመቸኝ ነው እና ለዚህ ይቅርታ ጠይቃለሁ እላቸዋለሁ። ውዶችዬ እንደምታዩት ራሱን አምጥቼ የት ነው የቆለልኩት? መጀመሪያ ከጸዳሁት ክላስ እንደዚህ አድርጌ ነው የቆለልኩት። አሁን ሳሎኑን ከጭ ስለጨራረስኩኝ ወደዚህ ወደ ሳሎኑ አምጥቼ እንትን ላለሁኝ ማለት ነው ደረድራለሁኝ። አሁን ጨራርሻለሁ ሁሉንም ነገር የቀረኝ ስራ የለም። ያው እንደነገርኳችሁ ድክም ብሎኛል። አሁን ይሄን ጨራርሼ ወደ ምሳ መስራት ገባለሁኝ። እናቴም ያው የለችም ዛሬ፣ እንደምታውቁት ቅዳሜ ነው። ቅዳሜ ደግሞ መርሳና ውጫሌ ገበያ ነው። እንግዲህ ያው የለችም ገበያ ሄዳለች እላችኋለሁኝ። እሷ ስትመጣ ያው ደስ እንዲላት ምናምን ነው እንግዲህ ደፋ ቀና የሚለው አልሐምዱላ። አንዳንድ ጊዜ እንደዚህ ቤተሰቦቻችሁን ለማስደሰት የምታደርጉት ነገር ጥረት በጣም ያስደስተኛል። አልሐምዱሊላ። አላህ ደግሞ እድሜያቸውን ሰጥቶ ከአፊያ ጋራ ከዚህ በላይ ያቆይልኝ። እነሱን ለማስደሰት ያውቃኝ እላቸዋለሁ እንግዲህ እንደምታዩት ፏፈሽ አድርገዋለሁኝ። ሁሉም ነገር ጽድት ያለ ነው። ያው ከስንት የቀረጽኩት ያው ካሜራውን እያቆምኩኝ ደግሞ ብዙ ስራ እየሰራው ነበረ። ብቻ ውሎዬን ነው የዋልኩት እስከ ምሳ ሰዓት፣ ይሄን ጨራረስኩኝ። እንደምታያት ይችም እንደነገርኳችሁ ቡና ምን ጠጣባት ምን በላባት ናት። እዚህ ጋር ቴሌቪዥኑ ተበላሽቶ የለም ሊሰራ ሂዷል፣ እና እሱ እስከሚሰራ ድረስ እንግዲህ እንደዚህ ሆኗል። ኤሌክትሪኩ ምናምን እንደዚህ ተዝረክርኳል። ሌላው ነገር ደግሞ ግድግዳው እንደምታዩት አንዳንድ ቦታ ላይ የተፋረ ቀለሙ የለቀቀ ምናምን አለ። ያው ልጆቹ እንደዚህ ያበለሻሹት፣ እሱን ደግሞ ሌላ ቀን እከልሰዋለሁኝ የዚሁ አይነት ቀለም አንጥቼ ማለት ነው። ኢንሻአላ ቢኢዝኒላ። ለዛሬ ግን እንደዚህ አድርጌ ፎ አድርጌ ያለሁኝ እዚህ ጋም ጨራርሻለሁኝ። አሁን መስታወቶቹን አምጥቼ አስገባቸዋለሁኝ ማለት ነው። በነገራችን ላይ እዚህ ጋር ቤቱን ከጨራረስኩኝ በኋላ ከአነጣጠፍኩኝ በኋላ ምሳ ሰርቺ ምሳ በልተናል። ከምሳ በኋላ ነው እንግዲህ እቃውን እንደዚህ መልሼ እንትን ያልኩት ማለት ነው። እንደምታዩት መስታወቱን አስገባብቼ ጨረስኩኝ። አሁን ውጭ አስጥቼ የነበረውን እቃዎቼን ይዣቸው መጣሁኝ። እንግዲህ አሁን እደረድራችኋለኝ ማለት ነው። እዚህ ጋር በመጀመሪያ ጨርቁን ያጠብኩት ይሄንን መጀመሪያ ላይ አጥቤው ነበረ መስታወቶቹ ጋር እነሱን እደረድራለሁ። ልክ እንደ ጌጥ ነገር ነው። ያው ዳንቴል አይደለም፣ ልክ ዝም ብሎ ልብስ ጨርቅ ነገር ነው። እሱን እንደዚህ አድርጌ አነጥፋለሁ መጀመሪያ፣ ከዛ እቃዎቼን እደረድራለሁኝ ማለት ነው። እንደምታያቸው እቃዎቹ ፏ ብለዋል፣ ታጥበዋል በደንብ እና እንሻላ። ከዚህ በኋላም እንግዲህ ቢያንስ በወር እየመጣሁኝ በወር ቢታጠብ ብዬ አስባለሁኝ ወር ድረስ እንግዲህ ያን ያህል አቧራ እንትን የሚል አይመስለኝም። እንደዛ እያደረግኩኝ እየመጣሁኝ ደግሞ አጸዳላታለሁኝ እላችኋለሁኝ። አልሐምዱሊላ ለዚህ ያበቃኝ ማለት ነው። እናንተንም ከስደት ተመልሳችሁ እንግዲህ ቤተሰቦቻችሁን ለመካደም ያብቃችሁ እላለሁኝ። ለምን ከዚህ በላይ ደስታ አለ ብዬ አላስብም። በህይወት ኑረውልን ለነሱ እንደዚህ መልፋታችን በጣም ያስደስታል። እና ለልጆቻችን መልፋት ለቤተሰቦቻችን መልፋት ከምንም በላይ ያስደስተኛል። እና አልሐምዱሊላ እናንተንም አላህ ይወፈቃችሁ ላቸዋለሁ። ውዶች እንግዲህ ዛሬ ጽዳት ነው የዋልኩትን እንደምታዩት እዚህ ጋር ደርድሬ ከላይ ከሁለቱ ግዛዝ ነው እንዳያቸው፣ ትታች ደግሞ ያው የልጆች የህጻናት ቅራቅምቦ ፕላስቲክ ነገር ነው የሞላው። ያው ጨራረስኩኝ። እዚህ ጋር ሳህን ይቀረኛል። ሳህኖቹን ብቻ ደረድራለሁኝ መሬት ላይ ያዘጋጃቸዋለሁ እንደምታዩት። ከዛ ጨራረስኩ ማለት ነው። የዛሬ ውሎ እንግዲህ ይህንን ይመስል ነበር። ድክም ብሎኝ ነው የዋለው። አልሐምዱሊላ የጽዳት ውሎ ነበረ። ይህንን ይመስላል። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። እንሻላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። አላህ ሰላማችሁን ብዝት ያደርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።